ሰላም እንደምን አላችሁ፣ ወች ተመልካቻችን በዛሪታችን እንጂ የላቸው የቀረብኩት ከሰሞኑ ሲወራ ከነበሩ ነገሮች መካከል ፒዋይዲ ዩዋን አፕ ተሽከርካሪ በሃይብሪድ ሞድ መጥቷል የሚል ነገር አለ። ይህ ነገር እውነት ነው፣ በሃይብሪድ ሞድ መጥቷል። በደንብ መረጃ ማግኘት ከፈልጋችሁ ፒዋይዲ ዩዋን አፕ በሚለው ሳይሆን አቶ ቱ በሚለው ስሙ ነው የምታገኙት በብዛት ወደ አውስትራሊያ እንዲሁም ደግሞ ሌሎች የኤሮፕ ማርኬቶች ላይ ለገበያ ቀርቦ የምታገኙት አይነት ሞዴሉ ነው። በዛሪቶቻችንም ይህ አዲሱ የሃይብሪድ ሞዴል ከሙሉ ለሙሉ ኤሌክትሪክ ከሆነው በምን ይሻላል፣ በምን ያንሳል፣ ለየትኛው ማህበረሰብ ይሆናል፣ ለየትኛው ማህበረሰብ ደግሞ አይሆንም። አይነቶች ደግሞ የተለያዩ አይነቶች ስላሉት እነሱንም ምን ምን ናቸው የሚሉትን አንድ በአንድ እናያለን። ወደ ቪዲዮ ከመጓዛችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎች እንዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎች መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ፣ እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደርሱን ጫኑ። ቢዋይዲ ዩዋን አፕ የምንለው ስረድካሪ እንግዲህ እንደምታውቁት በቅርቡ ወደ ገበያ ገቡ የቢዋይዲ ምርቶች መካከል አንዱ ነው። በከተማችን ላይም በሁለት አይነት አማራጭ ማለትም በ300 ኪሎ ሜትርና በ400 ኪሎ ሜትር የባትሪ አማራጭ እንዲሁም በኦፕሽን ደግሞ በአራት አይነት ኦፕሽን ተደርገው ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። ነገር ግን የአዲሱ ደግሞ በሃይብሪድ ሞድ መጥቷል። ይህ ተሽከርካሪ ቢዋይዲ ዮሃናፕ ከተማችን ላይ ካለው ጋር አብዛኛው ነገሩ ተመሳሳይ ቢሆንም፣ ዋነኛ ልዩነቱ ይሄኛው አዲሱ ቢዋይዲ ዮሃናፕ ወይ ደግሞ አቶቱ ዲኤምአይ ማለት ማለትም ዱዋል ሞድ ኢንቴሊጀንት ሃይብሪድ የሆነ ሞዴሉ ባለ 1500 ሲሲ አራት ሲሊንደር ኢንጂን ተገጥሞለታል። ይህም ማለት መኪናው ሃይብሪድ ነው ማለት ነው። ከዚህ በተጨማሪ ደግሞ የተሽከርካሪ ላይ የተገጠመለት ሃይብሪድ ገበያ ውስጥ ከምታገኛቸው የተለያዩ የሃይብሪድ አይነቶች መካከል አሪፉ የሚባለው ነው። ይህም ፕለጊን ሃይብሪድ የምንለው ማለትም ራሳችን ቻርጅ ልናደርገው የምንችለው ሃይብሪድ ተሽከርካሪ። ሃይብሪድ ተሽከርካሪዎች እንደምታውቁት ማይልድ ሃይብሪድ አለ ራሱን በራሱ ቻርጅ የሚያደርግ ለአንዳንድ አክሰሰሪዎች የሚያገለግልን። ፉል ሃይብሪድ አለ ራሱን በራሱ ቻርጅ የሚያደርገው ሆኖ ነገር ግን በኤሌክትሪክ ኃይል ብቻ የሆነ ኪሎ ሜትር መጓዝ የሚያስችለን ይህ እንግዲህ የቢዋይዲ የተለያዩ ዝቅ ያሉት በተለይ ይሄ ሲዳን የምንላቸው ተሽከርካሪዎች ለምታገኟቸዋሉ። ሌላኛው ደግሞ ፕለጊን ሃይብሪድ ማለትም ራሳችን ቻርጅ የምናደርገው ነው። ይህኛው ቢዋይዲ አቶ ቱ የምንለው በፕለጊን ሃይብሪድ የመጣ ነው። ነገር ግን ሁለት አማራጮች አሉት። ወደ ቴክኒካሉ ከመግባቱ በፊት ግን የተሽከርካሪ ምልከታችንን ከውጭ ገጽታው እንጀምር። ምክንያቱም የተሽከርካሪ ሙሉ ለሙሉ ውጭ ገጽታው ተቀይሯል ለማለት የሚያስችል ነገር ነው። አንዳንድ ነገሮቹ ማለት ነው። ለምሳሌ የተሽከርካሪ ላይ የፊተኛው ገጽታ ላይ ከ2025 ጋር የሚቀራረብ ነገር አለው። ነገር ግን ከስር ያሉት ባምፐሩ ላይ የምታገኟቸው ፕላስቲክ ዲዛይኖቻቸው ተቀይረዋል። የመኪናው የቸርኬ ዲዛይን ተቀይረዋል። እንደምታውቁት እነ ተሽከርካሪዎች ፕለጊን ሃይብሪድ ናቸው ብያቸው አለው። እነዚህ መኪኖችም በሁለት አይነት አማራጭ ቀርበዋል። እነሱም አክቲቭ የሚባል ትሪም ሌብል አለ። ሌላኛው ደግሞ ቡስት የሚባል አለ። እነዚህ ስማርትና ቤዚክ የምንላቸው አይነት ከተማችን ላይ ማለት ነው። ይህ እንግዲህ አክቲቭ የሚለው በሚሆንበት ጊዜ የተገጠመለት ባትሪ ባለ 7.8 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ይገጠምለት እና ከዚህ በጨማሪ ተጨማሪ ደግሞ ባለ 1500 ሲሲ አራት ሲሊንደር ኢንጂን ይገጠምለታል። መኪናውም በኤሌክትሪክ ኃይል ብቻ 40 ኪሎ ሜትር መጓዝ የሚችል ሲሆን በአጠቃላይም መነዳጁንም ኤሌክትሪኩንም አንድ ላይ ሲሆን ደግሞ 930 ኪሎ ሜትር መጓዝ እንዲችል ተደርጎ ዲዛይን የተደረገ ተሽከርካሪ ነው። ይህ ግን ከቡስ ከሚባለው ወይ ደግሞ ትልቁ ባትሪ ከምንለው ሌላ የሚለየውም ነገር አለ። ዋነኛው ነገር መኪናው የሚጠቀመው ቻርጀር መመልከት እንችላለን። የተሽከርካሪን ቻርጅ ለማድረግ የምንጠቀመው ይህኛው ላይ ማለትም አክቲቭ የምንለው ወይ ደግሞ ስሞል ባትሪ ያላቸው ላይ በዋነኝነት ባለ 3.3 ኪሎዋት አወር ቻርጀሩ ነው ኪሎዋት አወር ሳይሆን ኪሎዋት ኪሎዋት አወር የባትሪ ሳይዝ ለመለካት ነው። ኪሎዋት ግን ያው ቻርጅ የሚገባው ነው እና በሶስት ነጥብ ሶስት ነው ቻርጅ የምናደርገው። ሌላኛው ደግሞ ቡስ ላርጅ በሚሆንበት ጊዜ እሱም በስድስት ነጥብ ስድስት ማድረግ እንችላለን። ይህ የሆነበት ምክንያት ምክንያቱም መኪናው የተገጠመለት ባትሪን በምናይበት ጊዜ ነው። መኪናው የተገጠመለት ባትሪ ባለ 18 ኪሎዋት አወር ባትሪ ተገጥሞለታል። ከዚህ በተጨማሪ ደግሞ ባለ 1500 ሲሲ አራት ሲሊንደር ኢንጂን ተገልሞልታል። መኪናው በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትር ይጓዛል? 90 ኪሎ ሜትር ይጓዛል። በኤሌክትሪክም በነዳጅም አንድ ላይ ተደርጎ ደግሞ 1000 ኪሎ ሜትር የመጓዝ አቅም አለው። የመኪናው የነዳጅ አጠቃቀም በምናይበት ጊዜ የተሸርካሪ ኪሎ ሜትር በሊትሩ 2 20 ኪሎ ሜትር በሊትር ሲሆን የነዳጅ የሚያዘው አቅሙ ደግሞ 45 ሊትር ነው። የመኪናውን የፈረስ ጉልበት በምናይበት ጊዜ የተሸርካሪ ማለትም በትልቁ ሞዴሉ ቡስት በምንለው ማለት ነው። እነሱ ኞቹ በገበያ ውስጥ ከምናገኛቸው በመቶ ሰላሳ ኪሎ ዋዝ ከምንላቸው ተሽከርካሪዎች ጋር ተቀራራቢ የሆነ የፈረስ ጉልበት አላቸው። ያን ያህል የተለየ ነገር አታዩባቸውም። ይህ እንግዲህ የተለያዩ ሪቪዎችን የተለያዩ መረጃዎችን አገላብጬ ባየት ነው። እውነት ለመናገር ገበያችን ላይ ገና አልገባም። ሲገባ የምናያቸው ነገሮች አሉ። ግን የተለያዩ መረጃዎችን አገላብጬ እንደተመለከትኩት ተቀራራቢ ናቸው። የፈረስ ጉልበታቸው ከመቶ ሰላሳው ጋር ተቀራራቢ የሆነ የፈረስ ጉልበት አላቸው። ወደ መኪና ውስጥ ገጽታ ደግሞ እንግባ። ወደ መኪና ውስጥ ገጽታ ከን በመንገባበት ጊዜ እንደምታውቁት ቢዋይዲ ዩዋን አፕ በጣም ጥሩ የሚባል ውስጥ ገጽታ ካላቸው ተሽከርካሪዎች ጋር የሚመደብ ነው። ይህም ተሽከርካሪ እነሱን አሟልቶ ይዞ የቀረበ ነው። መኪናው እንደምትመለከቱት ማሞቅ የሚችል መሪ ተገጥሞለታል። ወንበሮቹ ኤሌክትሪካሊ አጀስተብል ናቸው። ሰሩፍ አለው። ዋየርለስ ቻርጅ ማድረጊያ አለው። እነዚህ እነዚህ የመሳሰሉ ፊቸሮችን አሟልቶ የመጣ ነው። የተገጠመለት ኢንፎቴመንት ስክሪንም ተቀራራቢ ናቸው ከፉል ኤሌክትሪኩ ጋር ማለት ስማርት ከምንለው ጋር ተቀራራቢ የሆነ ተለቅ ያለ ስክሪን ተገድሞለት እናገኛለን። እነ ተሽከርካሪዎች ለሁለት አይነት አገልግሎት እንዲሆኑ ታስቦ የተሰሩ ናቸው። በዋነኝነት በከተማ ውስጥ ኦልሞ ዘጠና ኪሎ ሜትር መጓዝ እንችላለን። ይህ ደግሞ አብዛኛው ማህበረሰብ ከዘጠና ኪሎ ሜትር በላይ የምንጠቀማቸው አይደሉም ከቤት ስራ፣ ከስራ ቤት ከሆነ ለእንደዚህ የሚያሳስብ አይደለም ዘጠና ኪሎ ሜትር። ከዚህ በተጨማሪ ደግሞ በአንድ ጊዜ ረዘም ያለ ኪሎ ሜትር ማለትም ከከተማዎች መውጣት ቢኖርብን የሬንጅ አግዛይቲ ሳይኖረን ማለትም ስለ ሬንጅ ስለ ቻርጅ ሳንጨነቅ መጓዝ እንድንችል አንድ ሺህ ኪሎ ሜትር መጓዝ እንዲችል ተደርጎ የቀረበ ነው። ተሽከርካሪዎች ደግሞ ሌላኛው ነገራቸው ጥሩ፣ እኔ በግሌ በጣም አሪፍ ነው ብዬ ያሰብኩት ነገር ምንድን ነው የተሽከርካሪ ሃይብሪድ ነው ማለትም፣ በፍሮንት ድራይቭ የቀረቡ ናቸው ነገር ግን እንደምትመለከቱት ፍሎራቸው ማለትም ከኋላ በምትቀመጡበት ጊዜ ከኋላ ጉብ ያለ ነገር የለውም። አንዳንድ ተሽከርካሪዎች ከኋላ ጉብ ያለ የሚኖራቸው አሉ። ለዚህ ማሳያ እንደ የሚሆኑት ለምሳሌ እንደ ሜርሴዴስ ኢኪውሲ እንደ ሆንዳ ኤንፒ ዋን ኤንፒ ቱ የምንላቸው ተሽከርካሪዎች እንደነሱ ላይ ከኋላ ጉብ ያለ። ኤንፒ ቱ እንኳን ተስተካክሏል። ኤንፒ ዋን የምንላቸው ተሽከርካሪዎች ላይ ጉብ ያለ ነገር አለ። ይህ እንግዲህ ኮንፈርት የሚነሳ ነው። እንደነዚህ አይነት ነገሮችን አስወግደውታል። ምንም እንኳን መኪናው ሃይብሪድ ቢሆንም ማለት ነው። እነዚህ መኪኖች ዋጋቸው ምን ይሆናል ብላችሁ ለጠይቃችሁኝ እነዚህ ተሽከርካሪዎች ዋጋቸው ትንሽ ከፍ ነው የሚለው ምክንያቱም፣ የኤሌክትሪክ ብቻ ሳይሆን ሃይብሪድም ናቸው። ስለዚህ የሃይብሪድ ወደ ሀገር ውስጥ የምናስገባበት ዋጋ ከፍ ይላል ቀረጡ ማለት ነው፣ በኢትዮጵያ ህግ መሰረት። ስለዚህ እሱን ተከትሎ ዋጋቸው ትንሽ ከፍ ያሉ ሊሆኑ ይችላሉ። መኪኖቹም ራሳቸውን የቻለ አድቫንቴጅም አላቸው፣ ዲስአድቫንቴጅም አላቸው። አድቫንቴጃቸውን በምናይበት ጊዜ የሌት መኪና ከከተማ ይዞ መውጣትን የሚያሳስበው ሰው እንደነዚህ አይነት በሃይብሪድ የሚመጡ ተሽከርካሪዎች በልጥ ተመራጭ ናቸው። ምክንያቱም የተሽከርካሪ ኦልሞስት 1000 ኪሎ ሜትር የሚጓዝ ነው። ይህ ማለት ከከተማ ያለ ሀሳብ የፈለግንበት ቦታ ደርሰን መምጣት እንችላለን። መሀል ላይ ነዳጅ ቢጨርስብን በምናገኘው ጋ ስቴሽን ማለትም ይህ ነዳጅ መምተን እንደ ልባቸው መጓዝ ያችለናል። ሌላኛው ደግሞ መታሰብ ያለበት ነገር እነዚህ መኪኖችን በመገዙበት ጊዜ ለሞተሩም ጋራጅ ትሄዳላችሁ፣ ለባትሪው ሰርቪስ ኦልሞስት ወደ 1 ሺ ኪሎ ሜትር ላይ እሱንም ተከትሎ ጋራጅ መሄዳቸው አይቀርም። ስለዚህ እሱን ነገር ታሳቢ ማድረግ ያስፈልጋል። ሌላኛው ደግሞ ልብ እንትሉ ምለው ነገር ብዙ ጊዜ እነዚህ አሁን ይሄኛው በዩዋን አፕ ብላችሁ ብዙም ዩዋን አፕ ሃይብሪድ ብላችሁ ብዙ መረጃ ላታገኙ ይችላላችሁ። አቶቱ በሚለው ነው። አቶቱ ደግሞ ለሮፕ ማርኬት ናቸው ለኤሮፕ ማርኬት የቀረቡ ተሽከርካሪዎች ናቸው። አንዳንድ ጊዜ እንደዚህ በሚሆንበት ጊዜ እኛ በተደጋጋሚ ስንፈትሽ የሚያጋጥመን ነገር በብዛት የተነዱ ተሽከርካሪዎች ወደ ከተማ እየገቡ ነው። ለዚህም ማሳያ በቅርቡ የፈተሽ ነውን ተሽከርካሪ መመልከት ትችላላችሁ። መኪናው ሃይብሪድ ተሽከርካሪ ነው። ነገር ግን ወደ ሀገራችን በሚገባበት ጊዜ ቻይና ውስጥ ኦልሞስት ከአምስት መቶ ጊዜ በላይ ፉል ቻርጅ ተደርጓል። እንደዚህ አይነት ነገር ያጋጥማል። የባትሪው ቻርጀር የመቀበል ጊዜው አለ። ያቺ ፖርቷ ራሱ እድሜ ያላት ምን ያህል ጊዜ ቻርጅ መደረግ ይችላል፣ ምን ያህል ጊዜ ፉል ቻርጅ መደረግ ይችላል የሚሉት ነገሮች እነሱ ነገሮች ስለሚያጋጥሙ እነሱ ነገሮችንም በደንብ ልብ ብሎ መግዛት ያስፈልጋል። ይህ ለሃይብሪድ መኪኖች ጠቅላላ ለዚህ ተሽከርካሪ ብቻ ሲሆን አጠቃላይ የትኛውንም የሃይብሪድ መኪና በምገዙበት ጊዜ የሚያጋጥም ነገር ስለሆነ እሷን ነገር በደንብ አስተውላችሁ ግዙ እንላለን። የተሽከርካሪ እንግዲህ የወጣለት የሚሸጫ ዋጋ በኢሮፕ፣ እንዲሁም በሌሎች ሀገራት ላይ የተለያየ የታክስ እርከን ቢኖራቸውም ከ31 ሺህ እስከ 45 ሺህ የአሜሪካን ዶላር የሚሸጡ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ደግሞ በሀገራችን ሲገቡ ምን ያህል ዋጋ ይኖራቸዋል የሚሉትን በቀጣይ ቪዲዮ እሰራላቸዋለሁ። ለዛሬ ሪጅላቸሁ የቀረቡት መረጃ እንደወደዳችሁት አልጠራጠርም። ከመኪኖች ጋር የተገናኙ የተለያዩ መረጃዎች ለመከታተል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደሙት